ስላንቺ እንደሚያስብ የምታውቂበት መንገድ። አሁን እነዚህን ወሳኝ የሆኑ ነገሮችን ካየሽበት ስላንቺ እንደሚያስብ እርግጠኛ መሆን ትችያለሽ። ዛሬ ከእኔ ከእህትሽ ጋር እስከ መጨረሻው ከቆየሽ ስላንቺ እንደሚያስብ እርግጠኛ መሆን የምትችይባቸውን ነገሮች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ሰላም ውዴና ፊዳርቱ ቤተሰቦች እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። ስላንቺ እንደሚያስብ ስላንቺ እንደሚጨነቅ፣ ለፍቅር እንደሚያስብሽ እንደሚመኝሽ የምታውቂባቸው መንገዶች ዛሬ በግልጽ አንድ በአንድ እኔ እህትሽ እነግርሻለሁ። እንደምታውቁት ይሄ ሁለተኛ ቻናሊ ነው አዲስ ሲሆን ቻናል ስለሆነ ሁላችሁም ሰብስክራይብ በማድረግ ተቀላቀሉ። ለምትሰጡኝ ሀሳብ አስተያየት በሙሉ በጣም ከልቤ አመሰግናችኋለሁ። ስለዚህ አሁን በቀጥታ ወደ ቪዲዮ እንለፍ። መጀመሪያ ግን ሁላችሁም ላይክ አድርጉት። አደረጋችሁ? እሺ አመሰግናለሁ። የመጀመሪያው ነገር እንግዲህ ስለ አንቺ እንደሚያስብ እንደሚጨነቅ ለፍቅር ግንኙነት እንደሚያስብሽ የምታውቂበት መንገድ አንቺ ፊት ስለሌሎች ሴቶች ለማውራት የሚጠነቀቅ ከሆነ ነው። ይሄን ማለት እንዴት ነው? በምታወሩበት ሰዓት ላይ በስልክ ሊሆን ይችላል የምታወሩት እየተጻጻፋችሁ ሊሆን ይችላል በአካልም ሊሆን ይችላል። ሌሎች ሴቶችን ሜንሽን የማያደርግ ከሆነ ለምንድን ነው ይሄን የማያደርገው? ከሌሎች ሴቶች ጋር የሆነ ሪሌሽንሽፕ አለው፣ ሌሎች ሰዎች በህይወቱ አሉ ብለሽ እንዳታስቢ ስለሚፈልግ በጣም በጣም ይጠነቀቃል። ሌሎች ሴቶችን አንቺ ፊት አያነሳም። ይሄ ማለት ስለሚያስብ ስለ አንቺ ስለሚያስብ ስለ አንቺ ስለሚጨነቅ ይጠነቀቅልሻል። አንቺ ስለምታስቢው ነገር በጣም በጣም ግድ ይሰጧል። እሱ እኮ ሌላ ሴት አለሁ ሌላ ሴት ታወሯለች ሌላ ሴት ያወራል የሚለው ነገር እንዲታሰብበት አይፈልግም። ምክንያቱም ገና እየተዋወቃችሁ ሊሆን ይችላል፣ ገና እያወራሽ ሊሆን ይችላል፣ ገና እየቀረበች ሊሆን ይችላል እና በዛ ሰዓት ላይ የሆነ ሚስ ሊድ የሚያደርግ ነገር ለአንቺ መተው መስጠት ስለማይፈልግ ስለሌሎች ሴቶች ማውራት ላይ በጣም በጣም ጠንቃቃ ይሆናል። ይህ በጣም ወሳኝ ነገር ነው። ይህንን ስል ደግሞ ሌላም የሚደብቀው ነገር አለ ብለሽ ልታስቢ ትችያለሽ። ይሄ ግን መጀመሪያ ላይ ገና እየተቀራረባችሁ ባለበት ሰዓት ላይ ስለ አንቺ እንደሚያስብ የምታውቂበት ነው። ስለሌሎች ሴቶች የማያወራሽ ከሆነ የሚጠነቀቅልሽ ከሆነ ምክንያቱም አንቺ በዛ ሰዓት ላይ ምንም ስለማታውቂው በደንብ ስለሱ ስለማታውቂ፣ እሷ በቃ ፍቅረኛው ልትሆን ትችላለች፣ ከእሷ ጋማ የሆነ ነገር አለው ብለሽ እንዳታስቢ ነው ይህንን የሚያደርገው፣ እና በዛ መልኩ ተረዱት። የመጀመሪያው ይሄ ነው። እዚህ ጋር ይህንን ስል ምንትዛ ላይ አንቺ ስለምታስ የምታስቢው ነገር ስለ እሱ የምታስቢው ነገር አጠቃላይ በህይወቱ ስላሉት ሴቶች ብቻ ሳይሆን እንደዚሁ የምታስቢው ነገር በጣም ያሳስበዋል። ለዛ በጣም የሚጠነቀቀው በቃ የተሳሳተ ነገር ስለ እሱ እንዳታስቢ ይሁኑ ጥሩ ያልሆኑ ነገሮች ከሱ ሊያርቁሽ የሚችሉ ነገሮችን እንዳታስቢ በጣም በጣም ይጠነቀቃል። በቃ ስታወሪ ስለ እሱ የተረዳሽውን ነገር በምትነግሪው ሰዓት ላይ በጣም ይጠነቀቃል እና ቶሎ ነው በቃ ልክ ያልሆነ ነገር ካለ ቶሎ ነው የሚያስተካክልሽ ቶሎ ነው የሚያርምሽ። ስለ እሱ የምታስቢው ስለ እሱ የምትሰሚው

ትክክለኛውን እንዲሆን በጣም ይፈልጋል። በቃ በአጠቃላይ ስለ እሱ የምታስቢው ነገር በጣም ግድ ይሰጠዋል፣ ያሳስበዋል፣ ያስጨንቋል ትክክለኛ እንዲሆን የሚስ ኢንፎርሜሽን ደርሶች የተሳሳተ ነገር ሰምተሽ እንዳትርቂው ከመፈለግ የተነሳ ማለት ነው። ሁለተኛ ስለምትነግሪው ነገር ግድ ከሰጠውና የሰማሽ የሰማሽን ወይም ደግሞ አንቺ የነገርሽውን ነገር አስታውሰው መልሶ ከጠየቀሽ፣ አንዳንድ ጊዜ ቀጣይነት ያላቸው ነገሮች ሊሆን ይችላል። ያወራሹ የነገርሽው እንዲላረግ ነው፣ እንዲ ሊሆን ነው። በህይወትሽ እየሆኑ ያሉትን ነገሮች ነግረሹ ሊሆን ይችላል። ያንን በፍጹም በፍፁም አይረሳም እንደውም አስታውሶ ይጠይቅሻል ባለፈው የነገር ነገር ሺ ነገር እንዴት ሆነ የትላንቱ እንዴት ሆነልሽ ምን ደረሰልሽ እያለ እንደሰማሽ እንዳዳመጠሽ ቦታ እንደሰጠሽ ያንቺ ጉዳይን ጉዳይ ብሎ እንደያዘው ያሳወቀሻል ይሄ ሆነ ብሎ የሚያደርገው ነገር ላይሆን ይችላል ብቻ ያንቺ ጉዳይ ጉዳዩ ስላደረገው ያሳስበዋል ምን ላይ እንደደረሰ እንዴት እንደሆነ እና ይጠይቅሻል እና በዛ ሳት አንቺ ራሱ ልትጋረሚ ትችያለሽ እንዲ ይሄን ነገር እንደዚህ ልብ ብሎታል እንዴ እንደዚህ ሰምቶኛል እንዴ እንደዚህ ቦታ ሰጥቶኛል እንዴ ብለሽ እንድታስቢ ሁሉ ሊያደርግሽ ይችላል ናው ስላንቺ እንደሚያስብ የምታረጋግጭበት ሌላኛው መንገድ የነገርሽውን ነገር በደንብ አድርጎ ሲሰማሽና ሲያዳመጥሽ ነው። እንዳልኩሽ ደግሞ ማዳመጡን በተለያዩ መንገዶች ታውቂያለሽ። ሰዎች እኮ በነገራችን ላይ አብረውን ሆነን በቃ ስላወራን ብቻ የተደማመጥን ይመስለናል፣ አይደለ? ግን ከልቡ የሚያስብ ሰው፣ ከልቡ ቦታ የሰጠሽ ሰው በደንብ አድርጎ ያዳምጥሻል። እያንዳንዱን ነገር በቃ ስታወሪ ያለው ነገር ፌሻል ኤክስፕሬሽን እራሱ ድቅን እስኪልበት ድረስ ማለት ነው። እያንዳንዱን ነገር ዲቴይል ምን እንዳልሽ ያንን ስትናገሪ ምን እንደተሰማሽ ከፍቶሽ፣ እንደነበረ ደስ ብሎሽ እንደነበረ የተሰማሽን ስሜት ሳይቀር ዲቴይል ይረዳል። እና ከልቡ ሆኖ ሲያዳምጥሽ፣ አዳምጦም ደግሞ ሲጠይቅሽ፣ ማዳምጡ በተለያየ መንገዶች ሲያሳይሽ፣ እንግዲህ ስለአንቺ እንደሚያስብ ማወቅ መረዳት ትችላለሽ። ሶስተኛ ስለ አንቺ በጣም በጣም ማወቅ ሲፈልግ፣ አሁን ምንድን ነው የምትሰራው? ምንድን ነው የምታደርገው? አሁን ምን እያደረገች ነው? እነዚህ ነገሮች ሁሉ ሲያሳስቡት፣ ወይ ቴክስት ሊጽፍልሽ ይችላል፣ ወይ እንገናኝ ሊልሽ ይችላል። የተለያዩ ጥያቄዎችን ሊጠይቅሽ ይችላል። አንቺን ለማወቅ ቻትም እያደረጋችሁ ሊሆን ይችላል። ይጠይቅሻል። በቃ ሁሉ ጊዜ አንቺን የበለጠ ማወቅ፣ ሁሉ ጊዜ አንቺን የበለጠ መረዳት የሚፈልግ ከሆነ ይሄ ሰው ስለ አንቺ እንደሚያስብ እርግጠኛ መሆን ትችላለሽ። አንዳንድ ጊዜ ትዝ ያሉት ነገሮችን እያነሳ ራንደም የሆነ ቴክስትም ሊጽፍልሽ ይችላል። በዛ ሰዓት እንግዲህ በዛሽ ቅጽፈት ትዝ እንዳልሽው እንዳስታወስሽው ስለ አንቺ እንዳሰብ ማወቅ ማረጋገጥ ትችያለሽ ማለት ነው። ስለዚህ በተደጋጋሚ አንቺን ለማወቅ የሚሞክር የሚጥር ከአንቺም ከራስሽ ሊሆን ይችላል ብቻ ስለ አንቺ ማወቅ የሚችልባቸውን መንገዶች ሁሉ የሚጠቀም የምትነግሪውን ነገር የማያልፍ የሚያዳምጥሽ የበለጠ የሚጠይቅሽ ማወቅ የሚፈልግ ስለ አንቺ አለ አደለ። በዚህ ሰዓት ማንም ስለኛ የተለየ ነገር ካላየብን በስተቀር ማወቅ አይፈልግም። አንቺን ማወቅ የሚፈልግ ከሆነ የበለጠ ሊረዳሽ የሚፈልግ ከሆነ የሆነ ያገኘው ነገር አለ፣ አንቺ ጋር ያጣበቀው ነገር አለ፣ ስለ አንቺ እንዲያስብ ያደረገው ነገር አለ ማለት ነው። ስለዚህ ስላንቺ እንደሚያስብ እርግጠኛ መሆን የምትችይበት ሌላኛው መንገድ አንቺን የበለጠ ማወቅና መረዳት ሁል ጊዜ ሰው እኮ እንትን ብለን አውቀ ነው የሚያበቃ ነገር አይደለም። አይደለ? ሰዎች እንደ አዲስ ስንተዋወቅ በተለይ ያለፈ ነገራቸውን ለማወቅ ጥረት እናደርጋለን። ስንወዳቸው የተለየ ስሜት ሲኖረን ማለት ነው። ያለፈ ነገራቸውን ለአትራክት ያደረገን አይሚን ስንወድ ስላችሁ ያው መዋደድ በጊዜ ሂደት እየዳበረ የሚመጣ ቢሆንም መጀመሪያ ግን የሆነ አትራክት ያደረገን ነገር ሲኖር ነው አደለ፣ ሰዎችን የበለጠ ማወቅ መረዳት የምንፈልገው። ስለዚህ ያሳለፍችውን ነገር ማወቅ ይፈልጋል። አሁን ላይ ያለሽን ነገር፣ አሁን ላይ የምታደርጊያቸውን ነገሮች፣ እያንዳንዷን ነገር ማወቅ ይፈልጋል። ስለ ወደፊት የምታስብ ይሆንም ነገር እንደዚሁ ማወቅ በጣም ይፈልጋል ማለት ነው። ስለዚህ ይህን ካየሽበት ስለ አንቺ እንደሚያስብ እንደሚጨነቅ፣ የሆነ የገዛው ነገር እንዳለ አንቺ ጋር ማወቅ እርግጠኛ መሆን ትችያለሽ። በመጨረሻም እና ደግሞ በጣም በጣም በዋናነት አንችን ለማስደሰት የሚጥር የሚሞክር ከሆነ እንግዲህ፣ በዚች ምድር ላይ ለራስሽ ደስታ ራስሽ የምትለፊ የምትጥሪ ነሽ። ሌሎች ሰዎች ቤተሰቦች ሽም ሆኑ ጓደኞች አንችን ለማስደሰት ሊሞክሩ ሊጥሩ ይችላሉ። ከዛ ውጭ ግን ሌሎች ሰዎች በተለየ ሁኔታ አንቺን ለማስደሰት የሚጥሩበት የሚሞክሩበት ምክንያት ስለ አንቺ ስለሚያስቡና ስለሚጨነቁ ነው። በተለይም ደግሞ በእንደዚህ በፍቅር ግንኙነት በሴትና በወንድ መሀል እንደዚህ የማስደሰት ለአንቺ ደስታ የመልፋት የመጣር የመሞከር ለአንቺ የመጨነቅ ነገር የሚኖረው ስለ አንቺ በጣም ሲያስብና የሆነ አትራክት ያደረገው የገዛው ነገር ሲኖር ብቻ ነው። ስለዚህ ስለ አንቺ ደስታ አብዝቶ የሚጨነቅ አንቺን ደስ የሚልሽን ነገር ማድረግ መፍጠር የሚያበዛ የሚያስደስተው እሱንም በዛው ልክ የሚያስደስተው ከሆነ ምክንያቱም ሰው የማያስደስተውን ነገር ደግሞ ደጋግሞ አያደርግም ና አንቺን ለማስደሰት የሚጥር የሚሞክር ሳቅሽን፣ ደስታሽን ለማየት የሚፈልግ አይነት ከሆነ ስለ አንቺ እንደሚያስብ እርግጠኛ መሆን ትችያለሽ። እዚህ ጋር እንግዲህ ደስታ በብዙ መንገድ ይገለጻል አይደለ? አንደኛ አንቺን ደስ የሚልሽን ነገር ለማወቅ ከመጣር ይጀምራል። ምክንያቱም ሳያውቀው ሊያደርግ ስለማይችል፣ ስለዚህ በተለያዩ መንገዶች አንቺን ለማወቅ ይጥራል። ብይሻለሁ አይደለ? ቅድም። ስለዚህ አንቺን ለማወቅ በሚጥርበት ወቅት ምን እንደሚያስደስትሽ፣ ምን እንደሚደብርሽ፣ ምን እንደምትፈልጊ፣ ምን እንደምትጠይቅ በደንብ አድርጎ ያውቃል። ከዛም መሀል እንግዲህ አንቺን ሰዎችን ላለማናደድ፣ አንቺን ላለማስከፋት መጠንቀቁ እንዳለ ሆኖ በተጨማሪ ደግሞ አንቺን የሚያስደስትሽን፣ የምትወጂውን፣ ሰላም የሚሰጥሽን፣ የምትፈልጊውን ነገር ለአንቺ በቻለው አቅም ይህ እንግዲህ በቻሉ አቅምና በገባ በተረዳው ልክ አንቺን ለማስደሰት ሲጥር ሲሞክር ሲለፋ የምታየው ከሆነ የእውነት አንቺ ጋር እንዲሆን ያደረገው ይሄ ስሜት እንዲኖረው ያደረገ የሆነ ነገር አለ ማለት ነው። ስለዚህ ስለ አንቺ እንደሚያስብ ስለ አንቺ እንደሚጨነቅ እርግጠኛ መሆን ትችያለሽ። የዛሬው ቪዲዮ ይህንን ይመስል ነበረ። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ናፊ እናመሰግንሻለን፣ እንወድሻለን እያላችሁ ግን ላይክ አላደረጋችሁም አይደል? በቃሽ አሁን ላይክ አድርጉት። በጣም አመሰግናለሁ። ሁል ጊዜ ላይክ አድርጉ ላይክ አድርጉ እያልኩ ማስጨንቃችሁ ቪዲዮ ላይክ በተደረገ ቁጥር ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። ዩቲዩብ አልጎሪዝሙ በዚህ መልኩ ነው የሚሰራው እና ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ተቀላቀሉ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሁላችሁንም ወዳችኋለሁ። መልካም ጊዜ። ቻው